ስለዚህ በዚያ ቀን መሰዊያውን አፍርሷልና ባኦል ከእርሱ ጋር ይሟገት ብሎ ጌዲዮንን ይሩባአል ብሎ ጠራው። አሁን ተመልከቱ፣ ወደ አራተኛው እንምጣ። ምድያማውያንም አማሌቃውያንም ሁሉ የምስራቅም ሰዎች አንድ ሆነው ተሰበሰቡ። ዮርዳኖስንም ተሻገሩ፣ በኢይዝራኤልም ሸለቆ ሰፈሩ። ስሙኝ ወገኖቼ፣ ምን ማለት ነው እንዳለ? ይሄ የእስራኤል ጠላት እና የሚያግዟቸውም ሁሉ ሙቭመንት ጀመሩ። ሰራዊቱ ወደ ምን ለመምጣት? ወደ እስራኤል ለመምጣት መጥተው እዛው አይኖሩም ይመጡና በመከር ጊዜ እንደዛ ነው ምናምን የሚያደርጉት ከዚ ተመልሶ ይሄዳሉ። አሁን ሙቭመንት ጀመሩ። ተመልከቱ እስከ ዛሬ ድረስ የሚመጡት ምን ሊያደርጉ ነው? ሊበሉ፣ እስከዛሬ የሚመጡት ሊዘርፉ፣ እስከ ዛሬ የሚመጡት ሊመዘብሩ፣ እስከዛሬ ዛሬ የሚመጡት ሊበዘብዙ አደለን? አሁን ግን የሚመጡት ለተለየ ሁኔታ ሊጠፉ አሜን። እስራኤል ሆይ ምስጉነህ ይላል፣ ዘዳግም መጨረሻ ላይ እስራኤል ሆይ ምስጉነ፣ ይሽሩን ሆይ ምስጉነ። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የከፍተኝነትህ ሰይፍ የረድኤትህም ጋሻ ነው። ጠላቶችህን ከፊትህ አውጥቶ አጥፋ ይልሃል። ወገኖቼ ጠላት ሲወጣ ብዙ ሆኖ ሲወጣ ምንድን ነው ምንለው? ጠፋሁ ነው። እግዚአብሔር ግን ለምንድን ነው የሚያወጣው? አጥፋ ብሏል። ወገኖች፣ ለገባው ሰው ጠላቶች መውጣታቸው የጠላት መውጣት የምን ጊዜ ነው ማለት ነው? የሚጠፉበት ጊዜ ነው። የድል ጊዜ ነው። ጠላትህን ከፊት አውጥቶ ምን ይላል? አጥፋው ይላል። ልክ ሲወጡ ጉዞ ሲጀምሩ ጌዲዮን ይሄን ሲሰማ የእግዚአብሔር መንፈስ በጌዲዮን ገባበት፣ ይላል። ሃሌሉያ ሃሌሉያ፣ አሜን። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር ከእኛ ጋር የሚሆነው በመንፈሱ በመሙላት ነው። ገባበት ምድያምና አማሌቅ ሁሉ የምስራቅ ሰዎች አንድ ሆነው ተሰበሰቡ፣ ዮርዳኖስን ተሻገሩ፣ በኢዝራኤል ሸለቆ ሰፈሩ። የእግዚአብሔር መንፈስ በጌዴዮን ገባበት፣ እርሱም ቀንደ መለከቱ ነፋ። የኢብኤዝርም ሰዎች ተጠርተው በኋላው ተከተሉት። ወደ ምናሴም ነገድ ሁሉ መልክተኞችን ሰደደ፣ እነርሱም ደግሞ ተጠርተው በኋላው ተከተሉት። መልክተኞችንም ወደ አሴርና ወደ ዛብሎን ወደ ንፍታሌምም ሰደደ፣ እነርሱም ሊገናኛቸው ወጡ። ምንድን ያደረጉት? መጀመሪያ ሰርክሉን ተመልከቱት። እንደ ስፓይራል ነገር ነው። የመጀመሪያ ኢነርስ ሰርክል የኢቤዘር የእሱ የአባቱ ፋሚሊዎች ናቸው የወጡት። ከዛ የምናሴ ነገድ ከፋሚሊ ደግሞ ወደ ነገድ አለፈ። ከዛ ደግሞ ጎረቤት የሆኑት የምናሴ ነገድ ጎረቤት የሆኑ አዋሳኝ የሆኑ ሌሎች ነገዶች እነ ንፍታሌም፣ እነ አሴር፣ እነ ዛብሎን መጡ። በኢንታየር እስራኤልን አይደለም የጠቀለለው ይሄ ጥሪው ምላሽ ሰጥተውም የመጡት እዛው አካባቢ ያሉት ናቸው፣ መጡ። አሁን ሰው ሲሰበሰብ ሲያይ ጌዲዮን ፍርሃት ብቅ አለ። ምን ይሆን አራተኛው ፍርሃት? ፊር ኦፍ ፌሊየር የውድቀት ፍርሃት ነው። ባይሆንስ ባይሳካስ ይሄን ሁሉ ሰው ሰብስቤ ይሄን ሁሉ ሰው አምጥቼ ብማግዳቸውስ፣ ማለት እግዚአብሔር ድል ባይሰጠኝስ፣ ማለት ይህ ሁሉ የተባለው ነገር እንደው ዝም ብሎ ቅዠት ቢሆንስ። አንድ ነገር ልንገራችሁ። ብዙ ሰዎችን ብዙ የከበረ ነገር በውስጣቸው እያለ ያንን ተግባራዊ ከማድረግ የሚይዛቸው እንደው ታውቃላችሁ ፌሌ ማድረግ ፍርሃት። እባካችኋን አንድ ነገር ልንገራችሁ፣ በፍርሃት በፌሌር ፍርሃት ውስጣችሁ ያለውን ከምትይዙት ሞክራችሁ ተሳሳቱ፣ ሞክራችሁ አበላሹ። በተለይ በተለይ እንደ ሕዝብ እኛን ኢትዮጵያውያንን በጣም ኤርትራውያንን የሚሞግተን ነገር ምን እንደሆነ ታውቃላችሁ? ትልቁ ችግራችን መሳሳት ሞት ነው። ለእኛ መሳሳት ሞት ባይሆንስ? ባይሳካስ? ስለዚህ ይሄ ፍርሃት ሲመጣበት ምንድን ነው ያደረገው? እነሱን ቆዩ ያጠብቁኝ ብሎት መጣና፣ ጌዲዮንም እግዚአብሔርን እንደተናገርህ የእስራኤልን ልጆች በእኔ እጅ ታድን እንደሆነ እነሆ በአውድማ ላይ የተባዘተ የበግ ጠጉር አኖራለሁ በጠጉሩ ብቻ ላይ ጠል ቢሆን በምድሩ ሙሉ ደረቅ ቢሆን እንደተናገርክ የእስራኤልን ልጆች በእኔ እጅ እንድታድናቸው አውቃለሁ አለ። ወደ ነግሮታል። አልነገረው? ነግሮታል። ግን አሁን ሰው ሲሰበሰብ ሲያይ ፈራ። ይህን ሁሉ ሰው ከቤቱ አምጥቼ፣ ባይሆንስ? ባይሳካስ? ወገኖች፣ ፊር ፓራላይዝ የሚያደርግ ነገር ነው። ክፉ ነገር ነው። ስለዚህ ምንድን ነው ያደረገው? ምልክት ጠየቀ። እግዚአብሔር አር ዩ ሹር አር ዩ ሲሪየስ ታደርገዋል? ይህን ነገር ማረጋገጫ ስጠኝ። ኦኬ ምንድን ነው በጣም ኦድ የሆነ ነገር ነው የጠየቀው። ይሄን የተባዘ የበግ ጠጉር ሱፍ ምንለውን ነገር ነገር ወስድና ምናደርገ ደጅ አሳድረዋለሁ እና መሬቱ ሁሉ ደረቅ ይሁንና ያ ብቻ እርጥብ ይሁን። ሊሆንም አይችል ነገር ነው። በቃ ይህን ካረክ፣ በእርግጥ በቃ እስራኤልን በእጄ ታድናለህ ምድያምንም በእጄ ያሳልፍ ትሰጣለህ ብሎ ገባተኛ። በጠዋት ተነሳና ሲያይ መሬት ሁሉ ምንድነው ደረቅ ነው። ከዚያ ሲያነሳው እርጥብ ነው። ሲጨምቀው ብዙ ቆሬ ውሃ የሆነ ቃም ነገር ነው። እዛ ውስጥ ሁሉ ውሃ ነበር። ሲጨምቀው ብዙ ውሃ እንዳለው አረገለት፣ አላረገው? ስለዚህ ምንድ ማለት ሃሌሉያ ነው አለ ማለት ያለበት። አንዴ እንዳትቆጣ እና እንገልብጣትችን ነገር አለው። ነገ ደግሞ መሬቱ ሁሉ እርጥ ቢሆን ይሄ ተባዘተው የበግ ጠጉር እሱ ደረቅ ምን አለ እዚህ ውስጥ ልብ ብላችሁ እንደሆነ፣ አንድ ጊዜ አትቆጣ አለ። ምን ገብቶታል ማለት ነው? ነገሩ የሚያስቆጣ ነው። ምክንያቱም በእምነት ነው ይሄንን እያለ ያለው ነው፣ በፍርሃት ነው። ወገኖች አንድ ነገር ግን ማወቅ አለብን። ሁላችንም ይሄ ፊር አለን። ፊር ኦፍ ፌልየር አቺቭ ባላረግስ ሰክሰስፉል ባልሆንስ፣ እንደተባለው ባይሆንስ፣ አርፌ ብቀመጥ ይሻለኛል የሚል አሁንም ተመልሶ ሲመጣ መሬቱ ሁሉ ምን ሆኗል? ርጥብ ነው፣ ጠል በጠል ነው። ሲያነሳው ያኛው ግን ምን ሆኗል? ደረቅ ነው። ምናለ እኔም ይህን አንድ ጊዜ ስናገር አትቆጣኝ እኔ ይህን አንድ ጊዜ በጠጉሩ እባክህ ልፈትንህ። አሁንም በጠጉሩ ብቻ ላይ ደረቅ ይሁን በምድሩም ሁሉ ላይ ጠል ይሁን አለው። እግዚአብሔርም በዚያ ሌሊት እንዲሁ አደረገ። በጠጉሩ ብቻ ላይ ደረቅ ነበረ፣ ምድሪቱም ሁሉ በምድሩም ሁሉ ጠል ነበረ። ምን እንዳወጣለት ታውቃላችሁ? ይሄንን ፍርሃት የእግዚአብሔር ትግስት ነው ያወጣለት። በጣም የሚገርማችሁ ወገኖቼ እግዚአብሔር መቆጣት ነበረበት አይደለ እንዴ? ምን አስሬ ትፈትነኛለህ አይነት ነገር፣ ግን እግዚአብሔር የሚለውን ሁሉ አረገለት። ለምንድን ነው የሚለውን ሁሉ ያደረገለት? እርግጠኛ እንዲሆን ስለፈለገ። ወገኖች አንድ ነገር ልንገራችሁ። አለ አንዳንድ ጊዜ የምንላለሁኝ እግዚአብሔር ጴጥሮስን ከታገሰ እኔን በደንብ ይታገሰኛል። ይገባቸው። ያለበባለ እነዚህ አስራ ሁለት ሰዎች ከጌታ ጋር የነበሩትን ስናስባቸው የምናስበው ምንድን ነው? በቃ ነጭ ልብስ የለበሱ ጢማቸው ረዥም እና ላያቸው ላይ የብርሃን ጸዳል ያለ ምናምን። ይሄ የጣሊያን ሰአሌዎች ስለውት ያየነው ነው። አስቸጋሪ ሰዎች ነበሩ። የሚጠይቁትን ጥያቄ፣ የሚሉትን ነገር፣ የሚያነሱትን ጌታን እንዴት አንዳንድ ጊዜ እንዲያውም ተቆጥቶም ያውቃል እንዴ! ምክንያቱም በጣም አስቸጋሪዎች ናቸው። እንደ ጴጥሮስ ስንት ጊዜ ነው ወደ አሳማጥመድ የተመለሰው? ሶስት ጊዜ ሶስት ጊዜ ወደ ዓሣ ማጥመድ ተመልሶ ጌታ እዛ ማጥመጃው ድረስ ሄዶ ሶስት ጊዜ ጠርቶታል። አስቸጋሪዎች ነበሩ። ለማመን የዘገዩ ነበሩ። ምንድነው ግን የሆኑትን ያደረጋቸው የጌታ ትዕግስት ነው። አሜን። ተስፋ ሳይቆርጥ ዎ እነዚያ አስራ ሁለቱን እንትን አሰልጣኛቸው እኔ በሆን ኖሮ ድሮ አባርሬ ጨርሻለሁ። ማን ይታገላል ከነሱ ጋር ፋይር ማድረግ እየተቻለ ለምንም የማይሆኑ አስቸጋሪ ሰዎች ነበሩ። ጌታ ግን ምኑን ነው የምታደንቁት? ትግስቱን። አንድ ነገር ልንገራቸው ግን የፌለርን ፍርሃት ከውስጣችን የሚያወጣልን ይሄ ነው። ጌታ ታግሶ እስከ መጨረሻ ድረስ እርግጠኞች እንድንሆን ያደረገናል። ሃሌሉያ አሜን። ስለዚህ ጌታ ያንን ሲያደርግ፣ በዚህም በዚያም ቢገለብጥ ቢሞክር፣ ታምራቱ ሲደጋገም እርግጠኛ ሆነ። ሃሌሉያ።